ጤና ይስጥልኝ የተወደዳችሁ የኢትዮ ፎረም ቤተሰቦች እንደምን ቆያችሁ? ለአሁኑ ያሰባሰብናቸውን መረጃዎች ከዚህ እንደሚከተለው ማቅረብ ጀመርን። ዋና ዋናዎቹን በቅድሚያም የፋኖ ኃይሎች ከሰባተኛው የብልጽግና አመት ጋር በተያዘ ባወጡት መግለጫ የአማራ ሕዝብ በሰባት ዓመት ከሰባት መቶ ዓመታት የገዘፈ መከራን እያሳለፈ ይገኛል ሲሉ ገለጹ። የክልሉ ብልጽግና ደግሞ የፍትህ የልማት፣ የዴሞክራሲ ጥያቄዎች እየተመለሱ ያሉበት ዘመን ነው ብሎታል። ዝርዝሩ ተዘጋጅቷል። ይህ በእንዲህ እንዳለ የብልጽግናው ባለስልጣናት የበለጸግንባቸው ዓመታት እያሉ በዘመቻ መልክ ሲጽፉ ቢውሉም የማህበራዊ መገናኛ ዘዴ ተጠቃሚዎች በአንጻሩ ያለፉትን ሰባት ዓመታት የሰቆቃ የስቃይና የእልቂት ዓመታት መሆናቸውን ምላሽ ሲሰጡ ውሏል። ጠቅላይ ሚኒስትሩ ምንም ባላሉበትና ከመከተላቸው ተመስገን ጥሩ ነህ ጀምሮም ሚኒስትሮችና ሌሎች ባለስልጣናት ያለፉትን ሰባት ዓመታትን በውዳሴ ሲያደንቁ ባሉበት በዚህ ሁለት አስተያየት ሰጪዎችም በንቃት ተሳትፏል። እንቃኘዋለን የትምህርት ሚኒስትሩ ብርሃኑ ነጋ የዩኒቨርሲቲ ተማሪዎች ትምህርታቸውን ጨርሰው ሳይመረቁ አንድ ዓመት እንዲቀመጡ እናስገድዳለን አሉ። ከመመረቃቸው በፊት ወደ ማህበረሰቡ ተመልሰው ካስተማሩ በኋላ ብቻ እንዲመረቁ ይፈቀድላቸዋልም ብለዋል። ሰሙታላችሁም። ጠቅላይ ሚኒስትር አብይ ስንዴ በማምረት ከአፍሪካ አንደኛ ሆኛለሁ ቢሉም የግብርና ሚኒስቴር ግን ይህ ስንዴ የት እንደገባ አላውቅም ብሏል። ዓለም አቀፉ ተነባቢ መጽሔት ዘ ኢኮኖሚስት ጠቅላይ ሚኒስትር አብይ ስለ ስንዴ የሚያወሩት ውሸት ነው ሲል በሳተላይት ማስረጃዎች አስደግፎ መዘገቡም አይዘነጋም። የምንመለከተው ጉዳይ ይሆናል። በአማራ ክልል ርዕሰ መዲና ባህር ዳር የሚገኘው ፈለገ ሕይወት ሆስፒታል በሰባት ወራት ውስጥ ብቻ 156 ሰዎች ራስን ከማጥፋት ጋር በተያያዘ መጡ ሲል ገልጿል። ከቀናት በፊት በአዲስ አበባ አንድ ሆስፒታል በሰባት ወራት ውስጥ ብቻ 40 ሰዎች ራሳቸውን ማጥፋታቸውን መዝግብ ያለው ሲል መግለጹም የሚታወስ ነው። ሌላኛው መረጃችን ነው የፈጥኖ ደራሽ ኃይሉ ትጥቅ እስከሚፈታ እንፋለማለን ለማለን ሲል የሱዳን ጦር ገለጸ። የፈጥኖ ደራሽ ኃይሉ በበኩሉ ጠንከር ባለ ቁርጠኝነት ኃይልና ተጨማሪ ድሎች ወደ ካርቱም እንመለሳለን ሲል ዝቶል። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህንና እና ሌሎችንም መረጃዎችን ሰማላችሁ። ሰናይ ቆይታ ይሆነላችሁ። የፋኖ ኃይሎች የአማራ ሕዝብ በሰባት ዓመት ከሰባት መቶ አመት የገዘፈ መከራን እያሳለፈ ይገኛል ሲሉ ገልጿል። ከሰባተኛው የብልጽግና ዓመት ጋር በተያያዘ ባወጡት መግለጫ ነው ይህንን ያሳወቁት። የክልሉ ብልጽግና ደግሞ የፍትህ፣ የልማት፣ የዲሞክራሲና ሌሎችም የሕዝብ ጥያቄዎች እየተመለሱ ያሉበት ዘመን ነው ብሎታል። ይህ የመጨረሻው የሚያነባ የአማራ ትውልድ ይሆናል የሚለው የፋኖ አደረጃጀቶች በጋራ የሰጡት መግለጫ የክልሉ ሕዝብ ለበርካታ ዓመታት ደረሰበት ያሉትን መከራና ግፍ ይዘረዝራል። ያለፉትን ሰባት ዓመታትን ደግሞ የአብይ አህመድ የጥፋት ዘመን ሲል የሚገልጸው መግለጫው አማራ ከ500 ዓመት የውድቀትና የውርደት ዘመን በኋላም በዚህኛው ትውልድ ነቅቶ ተደራጅቶ ታጥቆ የመከራ መሻገሪያ ሪኦቱንም ሰንቆ የተነሳበት ነው ሲልም ያክላል። እንዲያም ሆኑ የክልሉ ህዝብ ከሰባት መቶ ዓመታት በላይ የከበዱ ሰባት ዓመታትን እያሳለፈ ይገኛል እያለም ቀጥሏል መግለጫው። ዛሬ ከአብይ አህመድ አገዛዝ ጋር የምናደርገው ውጋም ተራ ፖለቲካዊ ግብግብ አይደለም የሚሉት የፋኖ ች የአማራ ህዝብ እየተከተለ ያለው ጦርነት ጥልቅ የማንነት የባህል የታሪክና የእሴት ጦርነት ነው። ከፖለቲካ ትግል አለፍ ያለው ስብሰብ ጦርነት ነው በማለት ሚያብራራሉ። ሰባት የውድመትና የመንቃት የደምና የድል የመውደቅና የመነሳት የእልቂትና ጠላትን የመጋፈጥ አመታትን አሳልፈናል የሚሉት የፋኖ ኃይሎች አሁን የተደራጀና የታጠቀ ትውልድ ተፈጥሯል ሲሉም አንስተዋል። በእርግጥ በአማራ ክልል ከሰባት አመት በፊት እንደሆነው ዛሬ ለአብይ አህመድ አደባባዮች በሰልፍ አልተጠለቀለቁም። የክልሉ ብልጽግናም ድጋፍ የሚል ሰልፍን አልጠራም። በአዳራሽ ውስጥ ቀኑን ያከበረው የክልሉ ብልጽግና ግን ከፋኑ ኃይሎች በተቃራኒ የሆኑ ሰባት አመታትን አሳልፈናል ይላል። የህዝብ ጥያቄዎችን የመለሱ ስራዎችን የሰራንበት ነው የሚሉት ይርጋ ሲሳይ ጽንፈኞችና ጽንፈኝነት አስቸገሩን ሲሉ ይገልጹናም በመተባበር ይህንን የጽንፈኝነት አስተሳሰብን ማክሰም አለብን ሲሉ ተሰምተዋል። ከሰባተኛ መቶ ጋር በተያዘ ማብራሪያ ያቀረቡት አቶ ተመስገን ጥሩነህ የብልጽግና የድል ፍሬም ከተኩላዎችና ቀበሮች ጠብቁልን። አቶ አገኘሁ ተሻገር ደግሞ የአብይ አህመድ አገዛዝ ከመበታተን ያዳንን ነው ሲሉ መግለጻቸውን መዘገባችን የሚታወስ ነው። ይህ በእንዲህ እንዳለ የብልጽግናው ባለስልጣናት የበለጸግንባቸው ዓመታት እያሉ በዘመቻ መልክ ሲጽፉ ቢውሉም የማህበራዊ መገናኛ ዘዴ ተጠቃሚዎች በአንጻሩ ያለፉትን ሰባት ዓመታትን የሰቆቃ የስቃይና የእልቂት ዓመታት መሆናቸውን እየገለጹ ውሏል። ጠቅላይ ሚኒስትሩ ምንም ባላሉበትና ከመከተላቸው ተመስገን ጥሩነህ ጀምሮም ሚኒስትሮችና ሌሎች ባለስልጣናት ያለፉትን ሰባት ዓመታትን በውዳሴ ሲያደንቁበት በዋሉበት በዚሁ ዕለት አስተያየት ሰጪዎችን በንቃት ሲሳተፉ ተስተውሏል። አንዳንዶቹ ባለስልጣናት ኢትዮጵያን ወደ ቀውስና ቄት ድህነትና ጦርነት ውስጥ መክተታቸውን ሳያነሱ በስኬትና በድምቀት ያለፉ ሰባት ዓመታት ውስጥ መቆየታቸውን በገለጹባቸው የፌስቡክና የትዊተር መልእክቶቻቸው ስር አስተያየት ሰጮች ያሰፈሩት ሀሳብንም ኢትዮ ፎረም ተመልክቷል። በዚህም ባለስልጣናቱ መንግስታቸውንና ጠቅላይ ሚኒስትራቸውን አወድሰው በጻፉበት መልእክት ስር ከተሰጡ አስተያየቶች መካከል በርካቶች የተስማሙባቸውም ተለይተዋል። የራሳቸውን ዘመዶችና የትውልድ ቄ ሳይቀር ወደ ጦር አውድማነትና ሞት የቀየረው የብልጽግናውን ዘመን ለማወደስ ማለው የተነሱት ምክትል ጠቅላይ ሚኒስትሩ አቶ ተመስገን ጥሩነህ መጋቢት 24 በዘመናዊቷ ኢትዮጵያ ታሪክ ውስጥ ልዩ ቦታ አላት። ከእዳ ወደ ምንዳ ለመጓዝ መነሻ ሆናለች በማለት በይፋዊ ገጻቸው ላይ ጽፏል። በዚህ ገጻቸው ስር በመቶዎች የሚቆጠሩ ሰዎች የተስማሙበት መልእክት ደግሞ ሰባት የሰቆቅ ዓመታት፣ ሰባት የመሳደድ አመታት፣ ሰባት የጦርነት ዓመታት፣ ሰባት የሰላም እጦት ዓመታት፣ የመፈናቀል ዓመታት፣ ሉዓላዊነት የመደፈር ሀገር የመሸጥ የዋጋ ግሽበት የአፈና የመደፈር የመታገት የዘረኝነት የሐሰት ትርክት የከፋ ድህነት ሰባት የብልጭልጭት ዓመታት በኢትዮጵያ በታሪኳ እንዳለፉ ሰባት ዓመታት ቁልቁል ወርዳ ታውቅም፣ የሚለው ይገኝበታል። ከሁለተኛው የዓለም ጦርነት ወዲህ በአንድ ጦርነት ብቻ ከአንድ ሚሊዮን በላይ ሰው የተቀጠፈበት እጅግ አስከፊው የሰሜኑ ጦርነት የተካሄደው በዚሁ አምባገነን መንግስት ቆስቋሽነት ነው የሚለውንም ያክላል። ይሁን እንጂ አቶ ተመስገን ጥሩነህ ይህንን በጽሁፋቸው ስር ተለጥፎ ብዙ ሰዎች የወደዱትን አስተያየት አስወግደውታል። ሆኖም በሌላ አስተያየት ሰጪ ሀሳቡ በድጋሜ ተለጥፏል። አቶ ታከለ ኡማ በበኩላቸው ሰባት አመት በፊት በዛሬዋ ዕለት ለኢትዮጵያ ፖለቲካና ኢኮኖሚ የምስራች ተበሰረ። አሁን ያ የተዘራ ዘር ፍሬ እያፈራ ነው። ይህም መላው ኢትዮጵያን የሚመሰክሩት ሀቅ ነው በሚል በጻፉት መልእክታቸው ስር በሺዎች የሚቆጠሩ ሰዎች አስተያየት ሰጥተው በመቶዎች የሚቆጠሩ ሰዎች የተጋሩት አስተያየት እንዲህ የሚል ነው። አቶ ታከለ ለአንተ ተመቸህ ማለት ህዝቡ ተመችቶታል ማለት አይደለም። እርግጥ ነው ያንተ ኑሮ ተለውጧል፣ ያንተ ኑሮ የሰማይና የምድር ለውጥ አለው። ስለዚህ የራስህን መስክር እንጂም በችግርና በሰቆቃ የሚኖር ህዝብን ተመችቷል ብለህ መስክር ግን አትበለው የሚለው አንዱ ነው። ከሰባት ዓመታት በፊት በዛሬዋ ዕለት ለኢትዮጵያ ችግርና መከራ እንደዚሁም ጦርነትና መርዶ ተበሰረ በሚል ይስተካከል በሚል የቀረበው መልእክትም እንደዚሁ በብዛት አስተያየት ሰጪዎች የወደዱት ሆኗል። የአፋር ክልሉ ርዕሰ መስተዳደር አወል አርባ መጋቢት 24 ከቁልቁለት ጉዞ ወደ ከፍታ መውጣት የጀመርንበት ታሪካዊ ዕለት ነው ማለታቸውን አስመልክቶ የኢትዮጵያ ቴሌቪዥን በጻፈው ዜና ስር ደግሞ ለውጡ ዶላርን ከ27 ብር ወደ 125 ብር፣ ነዳጅን ከ17 ብር ወደ 1 ሺህ ብር ማዳበሪያን ከ800 ብር ወደ 8000 ብር ስኳርን ከ20 ብር ወደ 160 ብር ዘይትን ከ250 ብር ወደ 1700 ብር ጤፍን ከ35 ብር ወደ 130 ብር ፓስፖርትን ከ500 ብር ወደ 5000 ብር እገታ፣ መፈናቀል፣ ግድያ፣ ንብረት ውድመት፣ ጦርነት፣ ጭፍጨፋ የዕለት ከዕለት ተግባር የሆኑበት ነው በሚል የተጻፈው ጽሁፍ ብዙዎች የተስማሙበት ሆኗል። አቶ አገኘው ተሻገር ደግሞ የመጋቢት 24 ለውጥ ከዚህ በፊት ከተሞከሩት ለውጦች የተለየና የተሳካ ነው ብለው መናገራቸውን በሚገልጸው የኢትዮጵያ ቴሌቪዥን ዘገባ ስር መጋቢት 24 የኢትዮጵያ ሕዝብ በኑሮ ውድነትና በርስበርስ ጦርነት የተላለቀበት እንደዚሁም አጠቃላይ በኑሮ ተስፋ ቆርጦ በቁም ሲኦል የገባበት ነው የሚለውን በርካቶች ተስማምተውበት ታይቷል። ተመሳሳይ ይዘት ባለውና መወድሰ አብይ በያዘው የለገሰት ሁሉ ጽሁፍ ስር ደግሞ መጋቢት 24 የኢትዮጵያ የመከራ ጅማሬ ነው። መንቀሳቀስ የለ፣ ሰላም የለ፣ ልማት የለ፣ ስራ የለም፣ ምንም የለ፣ አንተ ብቻ ግን አለህ በሚል የተጻፈላቸው አስተያየት ብዙዎች ተስማምቶኛል በሚል መልእክታቸውን ያስቀመጡ በት ሆኖ ይታያል። የብልጽግናው ባለስልጣናት ግን ህዝባቸው እንዲህ ያለ አስተያየት ቢሰጣቸውም ራሳቸውና መሪያቸውን ሲያወዱ ሲዋሉበትን መጋቢት 24ን ነው ያሳለፉት። የትምህርት ሚኒስትሩ ብርሃኑ ነጋ የዩኒቨርሲቲ ተማሪዎች ትምህርታቸውን ጨርሰው ሳይመረቁ አንድ ዓመት እንዲቀመጡ እናስገድዳለን ሲሉ አሳወቁ። ከመመረቃቸው በፊት ወደ ማህበረሰቡ ተመልሰው ካስተማሩ በኋላ ብቻ እንዲመረቁ ይፈቀድላቸዋልም ብለዋል። በዓለም ከፍተኛ አሃዝ ተማሪዎች ከትምህርት ገበታ የቀሩባት አሃዙም ከዘጠኝ ሚሊዮን በላይ እንደሆነም ዓለም አቀፍ ተቋማት ስለ ኢትዮጵያ ባወጧቸው ሪፖርቶች ላይ ይገልጻሉ። የብልጽግና ኢትዮጵያ ትምህርት ቤቶቿ ባገዛዙ ድሮኖች መምህራን ደግሞ በመንግስትም በታጣቂዎች የሚገደሉባት የሚገደሉበት መሆኗም የሚታወቅ ነው። ወደ ከፍተኛ ትምህርት ተቋማት ለመግባት በየአመቱ ወደ አንድ ሚሊዮን የሚጠጉ ተማሪዎች የሚፈተኑ ቢሆንም ይገቡ ዘንድ የሚፈቀድላቸው ግን ከአምስት በመቶ የሚልቁም አልሆኑም። የብልጽግናው ሰዎችም ዩኒቨርሲቲ አንገነባም የሚለውን በኩራት ሲናገሩ መስማት የተለመደ ጉዳይ ነው። እኔ በምቆይበት ጊዜ ስልጣን ላይ ዩኒቨርሲቲ ሰራ አይመስለኝም። ላለፉት አራት አመታት አንድም ዩኒቨርሲቲ አልከፈትንም። በኢትዮጵያ ደረጃ አሁንም አንከፍትም አንድም ዩኒቨርሲቲ አንከፍትም በሚቀጥሉ ጥቂት ዓመታት ውስጥ። ትንሽም ቢሆን ግን ማረሚያ ቤትም ያስፈልጋል፣ ማረሚያ ቤትም እንገነባለን። እንዲህ የሚባሉት የሀገሪቱ ወጣቶችም የብርሃኑ ነጋውን ሴክተር ተቋም ትተው የብርሃኑ ጁላውን ተቋም ይቀላቀሉ ዘንድ እየተበረታቱ ቀጥሏል። አሁን የተሰማው መረጃ ደግሞ ወደ ዩኒቨርሲቲ የሚገቡ ተማሪዎች ለመመረቅ አንድ አንድ ዓመት ይጨመርባቸዋል የሚል ሆኗል። የዩኒቨርሲቲ ተማሪዎች ከመመረቃቸው አንድ ዓመት አስቀድሞ እንዲያስተምሩ ሊገደዱ ስለመሆኑም ታውቋል። የትምህርት ሚኒስትሩ ብርሃኑ ነጋ በፓርላማ ቀርበው እርሳቸው በኃላፊነት ከተሾሙበት ጊዜ ጀምሮ የአስራ ሁለተኛ ክፍል የሀገር አቀፍ መልቀቂያ ና ተማሪዎች ውጤት በከፍተኛ ደረጃ እንዴት ሊያሽቆለቁል ቻለ ተብለው ሲጠየቁ፣ ይህ እንዲሆን ካደረጉ መንስኤዎች መካከል የመምህራን ብቃትና የተነሳሽነት ማነስ ናቸው ብለዋል። ችግሩን በአጭር ጊዜ ለመፍታት እንዲቻል የተለያዩ ተግባራት እየተከናወኑ ስለመሆኑ ሚኒስትሩ ገልጿል። በዚህም ከ2019 ጀምሮ በአራት ዓመት የሚመረቅ ተማሪ የሶስተኛ ዓመት ትምህርቱን እንዳጠናቀቁ ወደ አስተማረው ማህበረሰብ ተመልሶ ለአንድ ዓመት የማስተማር አገልግሎት ይሰጡናም ማህበረሰቡንም እንዲያገለግል ይደረግና ከዛ በኋላ እንደገና ተመልሶ እንዲመረቅ ይደረጋል ሲሉ ተናግሯል። ይህ አሰራር ለተማሪዎች ለራሳቸው የተግባር ትምህርት እንደሚሆንና የበለጠ እንዲበስሉ ያደርጋቸዋልም ብለዋል። በቅርቡ በመምህራን ላይ በተደረገ ግምገማ 100 የሚደርስ የመምህራን እጥረት መኖሩን ታውቋል ሲሉም አንስተዋል። ይህ የመምህራን እጥረት ተከሰተብን የሚሉት እንግዲህ ለመምህራን ደሞዝ መክፈል ያልቻለም፣ የደሞዝ ጥያቄ ያነሱ መምህራንም እያሰረ ያለ ስርዓትን እያገለገሉ መሆኑን ልብ በአማራ ክልል ርዕሰ መዲና ባህር ዳር የሚገኘው ፈለገ ህይወት ሆስፒታል በሰባት ወራት ውስጥ ብቻ አንድ መቶ ሀምሳ ስድስት ሰዎች ራስን ማጥፋት ጋር በተያዘ መጡ ሲል ገለጸም። ከቀናት በፊት በአዲስ አበባ አንድ ሆስፒታል በሰባት ወራት ውስጥ ብቻ አርባ ሰዎች ራሳቸውን ማጥፋታቸውን መዝግብ ያለው ሲል መግለጹ የሚታወስ ነው። ራስን ለማጥፋት የሚገፋፉ መነሻ ምክንያቶች በርካታ መሆናቸውን የሚጠቅሱት የሕክምና ባለሙያዎች ዋነኛዎቹ ድብርት፣ ቅጽበታዊ ሁኔታዎች የሚፈጥሩት አጋጣሚ ከግንባር ቀደምቶቹ መካከል ናቸው ይላሉ በብልጽግና ኢትዮጵያ ደግሞ የኮሪደር ልማቱ ሳይቀር ዜጎች ራሳቸውን እንዲያጠፉ ምክንያት መሆኑ የሚታወቅ ጉዳይ ነው በየአካባቢው የቀጠሉ ጦርነቶች የተፈጠረው ኢኮኖሚያዊ ቀውስና ያንን ተከትሎ የሚመጡ የስነልቦና ጉዳቶች ተስፋ መቁረጥም ለዚህ ድርጊት የሚጋበዙ ዜጎችን አሃዝ እንዲጨምር አድርጎታል። በአማራ ክልል አንዳንድ አካባቢዎች ራሳቸውን የሚያጠፉ ሰዎች ቁጥር እየጨመረ መምጣቱን ነዋሪዎች እና የሕክምና ባለሙያዎች ተናገሩ ሲልም ዲደብሊው ዘግቧል። በባህር ዳር ፈለገ ህይወት ሆስፒታል ባለፉት ሰባት ወራት ብቻ 156 ከራስ ማጥፋት ጋር በተያያዘም ወደ ሕክምና የመጡ ሰዎች መኖራቸውን አንድ የሕክምና ባለሙያ ተናግሯል። በፈለገ ህይወት አጠቃላይ ስፔሻላይዝድ ሆስፒታል የድንገተኛ ክፍል ኃላፊ ዶክተር ጓዴ ከአዲሱ አመት መግቢያ ጀምሮ ራስን ከማጥፋት ጋር በተያዘ ጉዳተኞች ወደ ሆስፒታል መምጣታቸውን ያስረዳሉ። ከታካሚዎቹ መካከል ብዙዎቹ ከተጎዱ በኋላ ወደ ተቋሙ በመድረሳቸው ህይወታቸው ያለፈ መሆኑንም አመልክቷል። ከቀናት በፊትም እንደዚሁ በዚህኛው የ2017 ዓ.ም ም ሰባት ወራት ውስጥ ብቻ አርባ የሚሆኑ ሰዎች ራሳቸውን ማጥፋታቸውን የቅዱስ ጳውሎስ ሆስፒታል አሳውቆ ነበር። በኢትዮጵያ ራስን የማጥፋት ሁኔታ በተደጋጋሚ እየተከሰተና ራሳቸውን የሚያጠፉ ሰዎች ቁጥርም ለት ወደ ለት እየጨመረ ስለመምጣቱና አሳሳቢነቱም ከፍ እንዳለ ነው ይኸው ሆስፒታል የገለጸው። በእነዚህ ሰባት ወራት 25 ወንዶችና 15 ሴቶች ራሳቸውን አጥፍተዋል ያለው ሆስፒታሉ ሰዎች ራሳቸውን የሚያጠፉበት ሁኔታ በአብዛኛው ራሳቸውን በመስቀል እንደሆነም ነው በሪፖርቱ ላይ ያመላከተው። ጠቅላይ ሚኒስትር አብይ አህመድ ስንዴ በማምረት ከአፍሪካ አንደኛ ሁኛለሁ ቢሉም የግብርና ሚኒስቴር ግን ይህ ስንዴ የት እንደገባ ላውቅም ሲል ገልጿል። ዓለም አቀፍ ተነባቢው መጽሔት ዘ ኢኮኖሚስት ጠቅላይ ሚኒስትር አብይ ስለ ስንዴ የሚያወሩት ውሸት ነው ሲል በሳተላይት ማስረጃዎች አስደግፎ መዘገቡ የሚዘነጋ አይሆንም። ስለዚህ የስንዴ ምርት ከዚህ ቀደመም ጠቅላይ ሚኒስትሩ ሀሰተኛ መረጃዎችን ሲያቀርቡ የቀድሞ የግብርና ሚኒስትር የእርሳቸውን ቃል ባለመድገማቸው ከኃላፊነት ለመነሳት አንዱ ምክንያት መሆኑ ይታወሳል። ጠቅላይ ሚኒስትር ዐቢይ ባለፉት አመታት ስንዴ ለሀገር ውስጥ ፍጆታ በበቂ አምርተን ለውጭ ሀገር መላክ ጀምረናል ማለታቸውን መነሻ በማድረግ የምርመራ ዘገባ ያጠናቀረው ዘ ኢኮኖሚስት በፈረንጆቹ 2022/23 የምርት ዘመን 15 ሚሊዮን ቶን ስንዴ አመረትኩ ማለታቸውና ይህ አሀዝ በቀጣዩ ዓመት 23 ሚሊዮን ደርሷል ሲ እንደሚችሉ መግለጻቸውን አስታውሶ ይህ የእርሳቸው ፈጠራ ነው ሲል ገልጾት ነበር። ጠቅላይ ሚኒስትሩ በሚመሯት ኢትዮጵያ ውስጥ የተመረተው ስንዴ መጠን ከ5.8 ሚሊዮን ቶን እንደማይበልጥም የአሜሪካ የግብርና ሚኒስቴርና ሌሎች ተቋማትን መረጃና ማስረጃ ይዞ ጽፎም ነበር። ይህ ስንዴ በአሁኑ ወቅት በሀገር ውስጥ ገቢያም ላይም ሆነ በውጭ ሀገራት የኢትዮጵያን ስንዴ ገዛሁ የሚል ሸማች ባይኖርም ጠቅላይ ሚኒስትሩ ግን በዚህ ፈጥረውታል በተባለው ቁጥር ቀጥለውበታል። የግብርና ሚኒስቴር ከእርሶ ጋር የስራ ግንኙነት ያላቸውን ተቋማት ሰብስበው ውይይት ባካሄደበት ወቅትም መንግስት አምርቻለሁ የሚለው ስንዴ በእርግጥም ተመርቶ ከሆነ ገበያ ላይ ለምን እጥረት አጋጠመም? ከአፍሪካ ቀዳሚ ስንዴ አምራች ኢትዮጵያ ከሆነችስ ያ ምርት የት አለ? ተብሎ ሲጠየቅ ሚኒስትር ዴታው መለሰ መኮንን እኛም የት እንደገባ አናውቅም ብሏል። ግን ደግሞ ስንዴ ይሄን ያህል ከተመረተ የት እየገባ ነው የሚለውን እኔ የሁላችንም ጥያቄ ነው መሆን ያለበት። እዚህ ላይ ስለማይመችና በደንብ በመረጃ ማጠናቀር ስላለብን ካልሆነ የባሌ ስንዴ አርሶ አደሩ ቤት አይገባም። በቀጥታ ተጭኖ የት ነው እየሄደ ያለው? ያረሲስ እንዴ በቀጥታ እዛው ከማሳ ላይ ሃርቨስት ተደርጎ በትልቅ ትራኮች ተጭኖ ነው የሚሄደው። የት ነው የሚሄደው? ከአንድ ሳምንት በፊት በፓርላማ ማብራሪያ የሰጡት ጠቅላይ ሚኒስትሩ ግን በዛው በነዘ ኢኮኖሚስት ሀሰተኛ በሚል በተገለጸው ቁጥራቸው የቀጠሉ ሲሆን ሐሰተኛ ቁጥሮቻቸውን የሚሞግቱ አካላትን አጣጥለው ዛሬም ከአፍሪካ ቀዳሚ ስንዴ አምራች ነን ብለዋል። ኤክስፖርት አድርጌ ያለሁ ቢሉም የት ሀገርና ምን ያክል መቼ እንደተሸጠ ግን ገልጾ አያውቁም። ይህንን ሐሰተኛ መረጃቸውን የሚያጋልጡባቸውን አካላትንም ለጆሮ በማይስማሙ ቃላት ሲያጣጥሏቸው ተሰምተው ነበርም። ዛሬ ኢትዮጵያ በአፍሪካ ከፍተኛው ስንዴ አምራች ሀገር አድርጓታል። ይህ ጉዳይ የሚያማቸው የሚያቀረሻቸው የሚያቃጥላቸው ሰዎች ያሉ ቢሆንም እውነታው ይሄ ነውና መዋጥ ይኖርበታል። ፈጥኖ ደራሽ ኃይሎ ትጥቅ እስኪፈታ እንፋለማለን ሲል የሱዳን ጦር ገለጽም ፈጥኖ ደራሽ ኃይሉ በበኩሉ ጠንከር ባለ ቁርጠኝነት ኃይልና ተጨማሪ ድሎች ወደ ካርቱም እመለሳለሁ ሲል ዝቷል። በሱዳን ጦርና በፈጥኖ ደራሽ ኃይሉ መካከል ለአመታት የቀጠለ ውጊያ የኃይል ሚዛኑ እየተቀየረ ይመስላል። የሱዳን ጦር መሪ የፈጥኖ ደራሽ ኃይሉ ትጥቅ ካልፈታ ውጊያው ይቀጥላልም ብለዋል። ለሁለት አመት ግድም በዘለቀው የሱዳን እርስ በርስ ጦርነት ካርቱምን ተቆጣጥሮ የቆየው የሱዳን ፈጥኖ ደራሽ ኃይል አርኤስኤፍ ከሰሞኑ በዋና ከተማ ተደጋጋሚ ሽንፈት እየደረሰበት ስለመሆኑ የሚታወቅ ነው። የሱዳን ዋና ከተማ ካርቱምን ሙሉ በሙሉ መቆጣጠሩን የሚገልጸው የሱዳን ጦር ደግሞ ፈጥኖ ደራሽ ኃይሉ ትጥቅ እስካልፈታ ድረስ ጦርነቱ እንደሚቀጥል ይፋ አድርጓል። የፈጥኖ ደራሽ ኃይሉ መሪ ጀኔራል ሀምዳን ዳጋሎ ደግሞ ጦራቸው ከካርቱም ጠቅልሎ መውጣ ስርዓቱን አረጋግጠው ካርቱምን ለቀን መውጣታችንን እነግራችኋለሁ። በፈጣሪ ፍቃድ ግን እንዳውም ጠንከር ባለ ቆራጥነት ኃይልና ተጨማሪ ድሎች ወደ ካርቱም እንመለሳለን ብለው ነበር። የሱዳኑ ጠቅላይ ኢታማዦር ሹም ጄኔራል አብዱል ፈታል ብሩሃን ግን የሀገሪቱ ጦርነት የሚያከትመው ይህ ኃይል ትጥቅ ፈትቶ እጁን ሲሰጥ ብቻ ነው ብሏል። የተወደዳችሁ የሱዳን ህዝቦች ጦርነቱ የማክተሙና የሰላም መንገዶች የመከፈታቸው አሁንም ያለ ነው። በአሸባሪው ሚሊሻ ቁጥጥር ስር በተለም ኤልፋሽር ውስጥ የሚገኘው ህዝባችን ስቃይ፣ መከበባቸውና መገደላቸው፣ ብሎም በሀገሪቱ ሰላምን የማስፋፋትና የማረጋገጥ አስፈላጊነት ይህ ሁሉ ሊሆን የሚችል ነው። እናም መንገዱ ግልጽ ነው። ይህም ሚሊሻዎቹ ጦር መሳሪያዎችን ካወረዱ ነው ሲሉ ተደምጧል። ከዋና ከተማ ካርቱም የተባረረው የፈጥኖ ደራሽ ኃይል በሚቆጣጠራቸው አካባቢዎች ከሱዳን ጦር ጋር ውጊያ መቀጠሉንና ወታደሮችን መግደሉን ግን እየገለጸ ነው። ካርቱምን የተቆጣጠረው የሱዳን ጦርና ተጠናክሬ ዳግም መመለስ አይቀርም የሚለው የፈጥኖ ደራሽ ኃይሉ ውጊያ በቀጠለበት ሱዳን የነዋሪዎች ሰቆቃ ግን ተባብሷል። በሱዳን እርስ በርስ ጦርነት ከ12 ሚሊዮን በላይ ሰዎች ከመኖሪያ ቀያቸው ተፈናቅሏል። የተወደዳችሁ የኢትዮ ፎረም ቤተሰቦች ለአሁኑ ያሰባሰብናቸው መረጃዎች ይህንን ይመስሉ ነበር። አበቃን ቸር